የሞባይል ግላስና ከበርን በማምረት በወር ከ300 ሺህ ብር በላይ የተጣራ ትርፍ የምታገኙበት ለአጠቃቀም ምቹ የሆነ በቤት ውስጥ በትንሽ የጠረጴዛ ላይ ያስቀምጣችሁ የምታመርቱበት ዘመናዊ ማሽን ነው። ጀላችሁ የመጣሁት ከዚህ በፊት 500 እና 600 ሚሊዮን ዶላር ወጥቶ የሞባይል ከበርና ግላሶች የሚገቡ ሲሆን፣ አሁን ግን እናንተ ይሄን ምርት በሀገር ውስጥ በማምረትና በማከፋፈል ራሳችሁን መልቲ ሚሊዮነር ማድረግ ትችላላችሁ። ሀሀ ጊዜ ኮፕሊንክ ፎሎ እና ሸር ለምታደርጉ ደግሞ ማሽኑን በነፃ ለአምስት ሰው እንሸልማለን። ከዚህ በተጨማሪ ፎይታ ጋር ስትመጡ አዋጮ የጧፍ ማምረቻ ማሽኖች፣ የሻማ ማምረቻ ማሽኖች፣ የዘይት ማምረ ማሽኖች የአጃክስ ማምረቻ፣ የሻምፖ፣ የኮንዲሽነር ሌሎችን በርካታ የሆኑ አዋጭ ቢዝነሶችን ታገኛላችሁ። እፎይታ ጋር መጣችሁ ማለት በአጭር ጊዜ ውስጥ በቤት ውስጥ ሆናችሁ በትንሽዬ ካፒታል ጀምራችሁ ሚሊየነር ትሆናላችሁ ማለት ነው። እፎይታ ስልጠናውን ጥሬቃውን የሚያስፈልጉ ነገሮችን በሙሉ ሁሌም ያመቻቻል። ፎሎ ስታደርጉ መቼ እንደሚጠቅማችሁ ስለማታውቁ ፎሎ ማድረጋችሁን አትርሱ። ሀያ ጊዜ ኮፕሊንክ ካደረጋችሁ ደግሞ ዛሬ የፖስተት ነውን ይሄንን የሞባይል ግላስና ከበር ማምረቻ ማሽን ተሸላሚ ትሆናላችሁ ማለት ነው። በአጭር ጊዜ ውስጥ ሚሊዮነር መሆን ከፈለጋችሁ እፎይታ የሚለቃቸውን ቪዲዮዎች ተመልከቱ። በዚህ ሰዓት ሚሊዮነር ለመሆን በጣም ቀላል ነው፤ ብቻ እፎይታ የሚለቃቸውን አዋጭ ቢዝነሶች ተመልከቱ። ስራ አጣው ስራ የለኝም ብሎ መጨነቅ የለም። መልካም ቀን።